ሸቃላነቷ ነው የሚያምርባት። ይቻሮ እዛች እብድ ጋር እ ይ ምን ልበልህ፣ ሳይድ አሁን የቀራት ብላ ብላ በቃ አስፋልት ላይ ወታ እንደ ከአስፋልቱ ጋር መጋጨት ነው። አብዳለች ልጅቷ በቃ ፍታት፣ ፍታትና እሷን አግባ። እንደገና ደግሞ ሱመያ አለች። ልነግረህ እኮ ነው በፊት ብለህ አዳምጠኝ። ይኸውልህ ያቺም ሱመያ ምት ተብዬዋም ይኸው አቃጥለው ጨጓራህን፣ ጨጓራህ ከጥቅም ውጭ ሳይሆን አይቀርም አልተመረመርከውም እንጂ እንደገና፣ ያቺም ጥላ ሄደች። ያቺም አሮጌት ሽቀላዋን ጀመረቻች ሽቀላ ያውና ሸቃላ ሆናለች አለች። ዱንም ሸቃላነቷ ነው የሚያምርባት። ቻሮው ግን አንቺ ሚስቴን ሰባት ቡኒ መንታ ምላስ የሰጣት ምላስ ፈጣሪ የሰጣት ምላስ። አቤት አረዛዘም! አቤት አቤት! ቡኒ ምላስ ብቻ እንዶ እንደ ተልባ ትንጣጣዋለች ትንጣጣዋለች። ድምጿ ራሱ ታምቡር ይነካል። ጋይዝ እነ ሰይድ ሚስቴና ትንክ እያለ ልኳን እያሳየት ነበር። ሰይድ በነገራችን ላይ ከአዩ ሳይጋባበት አይቀርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? ደናናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። አቤት ሙቀት ጋይስ እና እንዴት ናችሁ ልኝ በያላችሁበት፣ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሼር እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። የሱመያ ስም ጥፍጥ የሚላት ቡኒ ዛሬ ደግሞ ተመልሳ ያን በፊት ትናገረው የነበረውን ዛሬ ያቺ አሮጌት ያቺ ምናምን ያቺ ምናምን እያለች መጥታለች ማለት ነው። እና ውድ ቤተሰቦቼ ሱመያ መልስም አልሰጠችም። ዛሬ ቪዲዮ ለቃለች ዝም ብላ የራሷን ብቻ አውርታ ነው የወጣችው። ለምንድን ነው ዝም ማለት የተሳናቸው? ምንድን ነው የሚያንጫጫቸው? እኔ በጣም የሚገርመኝ እና የሚለይብኝ የቡኒ ምላስ ምላሷ። ውይ ተቀጣጥረናል፣ ቀጠሮ አለን፣ ከአዩ ጋ ቀጠሮ አለን። እንደዛ እንደደበደበችኝ ልኳን አሳያታለሁ። እዚሁ ነው ማንደፋ ድፋ ስትል የነበረች ቡኒ። ትላንትና እንግዲህ እንዴት ስትሮጥ እንደነበረ አይታችኋል። ሁለት ሆነው አንዷን ስትመታት ቡኒ ተንስታ ሮጠች። ያፎከራ የት እንደደረሰ ማለት ነው እንግዲህ። ይቅርታ ውድ ቤተሰቦቼ፣ በጣም ሙቀት ነው። ለዛ ነው እንደዚህ ስጠርግ ሌላ ነገር እንዳይመስላችሁ፣ እያላበኝ ነው ሙቀት ነው ወላሂ። ውጭ ላይ ነኝ። ቤት ውስጥ ልጆች ስላሉ አይመቸኝም እና አልሙሄም ሱመያን ተዋት። በቃ ሱመያ ስራዋን ትስራበት፣ የምር በቃ የራሷን ህይወት ትኖርበት። ወላ የምር ነው የራሷን ህይወት ትኖርበት። ቡኒ ምላስ መዘርጋት መዘርጋት። እኔ ግን በጣም በቃ ከድምጿ ጀምሮ ምላሷ፣ ወይኒ አምላኪ፣ በጣም ምላሷ ረጅም ነው ቀይስ። እና ያው ምላስ ምላስ የሚያበዛ ሰው ደግሞ ተግባር ላይ ዜሮ ነው። በነገራችን ላይ ሰይድ ራሱ ካዩ ተጋብቶ በታል አልመሰል እንደው እያለፈ በጥፍያ እየወለወላቸው ነው እንግዲህ። የሱመያን ስም አታንሺ፣ ሚስቴን አታንሺ እያለ ነው። ለማስከበር የሚያደርገው ጥረት በጣም ወድጄለታለሁ። በቃ መሆን አለበት። አብረው አልሆኑም ማለት ምንም የሚያገናኛቸው ነገር የለም ማለት አይደለም። ሁለት ልጆች ወልደዋል። ስለዚህ እሱ ሲከበር ልጆቹ ይከበራሉ፣ እሷ ስትከበር ልጆቻቸው ናቸው የሚከበሩት። በሁለቱም ማለት ነው እና ሱመያን አትናገሪ ሚስቴን አትናገሪ የሚለውን ነገር በጣም ነው የምወደው፣ የምር በጣም ማለት ነው እና ያው ሲሳደቡም አፋቸውን ሲከፍቱም ብዙ ጊዜ ለምንድ ነው ተውማ ይላቸው ለምንድ ነው እሱን ያስደፈራት እንን ነበርና፣ ያው አሁን ላይ ሱመያን አትናገሪ ምናምን ማለት የሚለውን ነገር ካየ ሆዲህ በጣም ማለት በቃ ማስከበሩን፣ አደንቅለታለሁ ነገር ግን ቡኒ እንግዲህ ዛሬ ሚስት ይዛን የመጣችሁ ሚስት ተከፋፈሉት፣ በቃ እንደ ቅርጫ ስጋ ተከፋፈሉት። ያ ነው የቀራችሁ። የምር የምር እንደ ቅርጫ ስጋ ተከፋፈሉትና ተገላገሉ። እኔ ሌላ ምንም በቃ እና ታደኋላ መንገድ ዳር አምጥቶ ይቻትልህ ሚስት የሚባለው ትዳር እንደዚህ እቃቃ ነው እ እቃቃ ነው። እኔ በጣም ነው የሚገርሙኝ ጋይስ፣ ጨዋታቸው ምናምን አይጠገብም። እና ውድ ቤተሰቦቼ፣ እኔ ብቻ እኔ ብቻ የሚያሳዝነኝ ነገር ማን እንደታውቃላችሁ? በቃ ሰይድ እንደዚህ እንደዚህ መውረዱ እንደዚህ መውረዱ በቃ ያበሽቀኛል እውነት ለመናገር ማለት ነው። እማይሆን ሕይወት ሲጀምር አንድ ሰው የነበረው ክብር ሁሉ ይጠፋል። አሁን ከነዚህ ጋር ቆም እያለ መንገድ ላይ ምናምንና ይሄው ሚስት አግኝቼልሃለሁ ምናምን የሚባል አይነት ሰው ነው እንዴ? እሷ አሁን ሌሎቹን የሚያሸማግል የሚያስታርቅ በቃ የልጆች አባት ነው። በክብር በክብር የሚኖር ሰው ነበር ብዬ ነው ማስበው። አሁን በቃ ጥጥጥጥጥጥ ትላለች ቡኒ። ያው እንግዲህ ዛሬዋ ሚስት ሳይቀበል ሄዷል ማለት ነው። ይኸው አምጥቼልሃለሁ፣ ከስንት ሰው አስተባል መጥቶላት ነበር መሰለህ። ና ከስንቱ አስተርፌ ነው ያመጣዋት ለአንተ። እና ውድ ቤተሰቦቼ እኔ በቃ የቡኒ ንግግር በጣም ነው ምላሷ የሚያስገርመኝ ሐጌ ትላንቱን ቪዲዮ እኔ እና አብረን እንመለስ፣ ተመልሰን እንመጣለን። አፈር ከእድሜ አስበልተናል። ወደ ቤታችን እንገባለን ማለት ነው። ከኔ በላይ ደግሞ ቤዛ ነች። እሷን ማነቅና መምታት የምትፈልገው ከእሷ ጋር መደባደብ የምትፈልገው ማለት ነው። እኔም እፈልጋለሁ። እንግዲህ እኔ እና አዩ ቀጠሮ ነው ያለን፣ ቀጠሮ ነው ያለን ብዬሽ ተናግሬ አልነበረ? ቀጠሯችን መች ነው? ዛሬ ነው ማለት ነው። ከአዩ ጋር ያለ ቀጠሮ ዛሬ ነው። እውነት እኔ እኮ ሰው ለመምታት አንድ ቀን እንኳን አስቤ አላውቅም። እንኳን የእኔ ጓደኛ እንኳንም ዛሬ ተገኘሽ እና ሰላም ልልሽ ነው እኔ የምትመጪኝ አመ

እኔ ግን ቡኒ አያንቱ ግን ማለት ነው፣ በስማም ትላለች፣ በእግዚአብሔር ትላለች። ሙስሊም ናት ክርስቲያን ናት? ጋይዝ፣ በስማም ምላስ በስማም ምላስ ትላለች፣ ቡኒ ስትሮጥ ማለት ነው። እና ቡኒ እንደዚህ ፎክራ ነበር ትላንትና፣ የፈረጠጠችው ለማለት ያክል ነው። ዛሬም ያችን ሚስትህን ለአንታ ስቤ ነው እንጂ የተውኳት በቃ አለቅልህም ነበር ላንተ አስቤ ነው እያለች ትፎክራለች ማለት ነው። እና ቡኒ ሴት ልጅ እንደዚህ ምላሷ ሲረዝም ወሬ ስታበዛ ደስ አይልም። ሱመያን ታዋት። በቃ ሸቃላነት መስረቅ አይደለም። ሰው ልጅ የሚያሳፍረው ስርቆት ነው እንጂ ሸቃላነት እኮ ለማግኘት ላቡን ጠብ አድርጎ ለማግኘት መልፋት ማለት ነው። ታታሪነት ነው። ይሄ ውርደት አይደለም እና በነገራችን ላይ የሰይድ ምላሽ እና የሰይድ ንግግር አስደስቶኛል። ሚስቴና ትናገሪ ሚስቴና ትናገሪ ብሎ በጥፊ አጮላት። እሷም ሄደች ማለት ነው እና በጣም ነው የሚገርሙት። ብቻ ምን እየሰሩ እንደሆነ በጣም ግራ ትጋባላችሁ። እንግዲህ ሱመያን ማበረታታት እንዳትረሱ ጋይስ። ስራ አግኝቻለሁ ብላለች ዛሬ ነገ ስራ ጀምራለሁ ብላ ዛሬ ቪዲዮ ለቃለች። እንግዲህ ደስ የሚል የምትለወጥበት ጥሩ ደስተኛ ሆና ከነ ልጆቿ የምትሰራው ስራ ያድርግላት ማለት ነው ውዶችዬ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ መቀላቀላችሁን እንዳትረሱ። እንግዲህ ዛሬም ሰይድ ሚስቴን አትንኩብኝ ማለቱን አልተወም እና ጥሩ ነው ይሄ መሆን አለበት ማስከበር ወሳኝ ነገር ነው ማለት ነው። ግን በቃ አሳዘነኝ ሰይድ ራሱ በቁሙ አለቀ። የምር አይታችሁ ተልብብላችሁ የበፊቱን እና ያሁኑን እና ብቻ እንግዲህ መጨረሻቸው ምን ይሆን? እንግዲህ ሰይድም አገባለሁ ብሏል። እሁድ የቀለበት ቀን፣ የቀለበት ፕሮግራሚ ነው ብሏል። እንግዲህ አብረን እናያለን። እስኪ ግን እንደዚህ ለትዳር እንደዚህ መሯሯጥ አስፈላጊ አይደለም ብዬ አስባለሁ። እንግዲህ ውድ ቤተሰቦች የዛሬ ከታዘብኩት ካየሁት ቪዲዮ ሐሳቤን ልላችሁ ያፈለግኩት ሐሳቤ ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ። ቻው።